ሀይሚ ቆንጆ ለብሩኬ የወደዱትን መጥላት እንደሚቻል አስተማር ሀይ ክብረ ቢስ ማን እንደሆነ አየው በማለት ፖስት ላይ። ስለዚህ ነገር በደንብ የምናወራበት ይሆናል። እኔ ግን ያሳዝነኝ ገና ለገና ሀይሚና ብሩኬ ተደባብረዋል ብሩኬ ምንም አያመጣም እሷም የቤት ልጅ ና ብላችሁ ይህን ነገር ማሰባችሁ በጣም ያሳዝናል። ሀይሚኮ የእናታችሁ ወይም የአባታችሁ ውርስ አይደለችም በቁሟ የምትከፋፈሏት እኔ ለሷ አስባችሁና ለሷ የሚጠቅማት ነገር ቢሆን ደስ ይለኝ ነበር። ነገር ግን ልጅቷን እሳት ልጨምሯት ነው። ቤተሰቦች ብዙ ነገር ይዤላችሁ መጥቻለሁ። ላይክና ሸር በማድረግ ቪዲዮ ሙሉ ለመመልከት ሞክሩ። ሀይሚዬ ትናንትና ሸር ስታደረግ እንግዲህ ያው መጀመሪያ ላይ ያነበበትን ጽሑፍ አድርጋ ነበር ሸር ያደረገችው፣ ይህም ደግሞ ለብሩኬ ነው። ትናንትም የተፈጠረውን ነገር ሁላችሁም ታውቃላችሁ። እንደዚሁም ደግሞ ፍፄና ሶሲም አንድ ላይ መጥተዋል። ለምን መጡ? ምንድነው ሀሳብ? የሶሲ የሚለውንም በደንብ አብራራላችኋለሁ። በመጀመሪያ ሀይምዬ በዚህ ሰዓት ራስሽን ጠብቂ። ምክንያቱም ብዙ ሰዎች ለጥቅማቸው ብለው አንቺን በዚህ ሰዓት ማንም ከጎንሽ የለም፣ ወይንም ስለ አንቺ የሚከላከል ሰው የለም ብለው ብዙ ሰዎች አንቺ ህይወት ውስጥ ለመግባት እያሰፈሰፉ ነው። ይሄ ማለት ደግሞ አንቺን ይጠቅምሻል ሳይሆን፣ በአንቺ ስሜት ላይ ተጫውተው የራሳቸውን ነገር አሳድ ፈልገው አንቺ እሳት ውስጥ ሊያስገቡች ነው አንደኛ ደረጃ የሀይሚ ወዳጆች ነን ሃይሚን እንወዳታለን የምትሉ ሰዎች ራሱ ተጠንቀቁላቴ በተለይ ቲክቶክ ቦታ ላይ ምናምን ብትሄዱ ሀይሚዬን ከሆነ ልጅ ጋር እያቀራበሩችሁ ፖስት ምናምን የምታደረጉ ሰዎች አላችሁ ትናንት ደግሞ ስለ ልጁ ማንነት ነግሬያችኋለሁ አይደለም ልጁ ማለት የነዳጊ የነዳኒ ጓደኛ ነው፣ አብሮ ምናምን የሚሰራ በተለይ ደግሞ ከዳኒ ጋር ኮንታክቱ በደንብ እየጠበቀ ነው ማለት ነው። እና እሱም ትናንት ነግሬያችኋለሁ፣ ኮሜንት ላይ መጥቶ ሀይሚዬ ብሎ ምናምን ልብ ቅርጽ እንዳስቀመጠ ይሄ ልጅ እውነት ለሀይሚ ስሜት ኖሮት ወይንም ሀይሚ ፈልጓት ነው ወይ ብላችሁ ከጠየቃችሁኝ አደለም፣ መረጃው ልንገራችሁ፣ አደለም ያልኩበትን እናንተ እያመጣችሁ የምታቀናብሩት ሜይቢ ብሩኬን ለማናደድ ብሩኬን ለማበሳጨት እንደዚሁም ሀይሚ ሄዳ ላይክ ስለምታደረገው እሱም መጥቶ ላይክ ስለሚያደርጋት ይመስለኛል። ነገር ግን ጠለቅ ብላችሁ ሕይወት ምንድናት ብላችሁ መረዳት መቻል አለባችሁ። የልጅቷ ሕይወት መበጥበጥ የለባትም። አንዱን አቀናለሁ ወይም አንዱን አስቀናለሁ ብላ እሷ መግባት የሌለባት ቦታ ላይ መገኘት የሌለባት ቦታ ላይ መገኘት የለባትም። ለዚህ ማስረጃና መረጃ ደግሞ ትናንት ብሩኬ ነው ከትናንት ወዲያ የልደቷ ቀን የሆነች ልጅ ያው ልጅቷን ታውቃላችሁ። እሷን አመቶ ሲሰማት ምናምን ሲያደርግ፣ ትናንት ግን ልደቷ ላይ ሲገኝ እንዴት ሀይሚ ትታው እንደሄደች እንዴት እንደተበሳጨችበት በጓደኞቹ ፊት አይታችኋል አደለ? ስለዛም አብራራላችኋለሁ። በመጀመሪያ ግን የልጁን መረጃ ልንገራችሁ። አንደኛ ሀይሚ ጋር መጥቶ ኮሜንት አደረገ፣ ሪፖስት አደረገ፣ ሪፖስቱን አነሳው። ኦኬ ከዛ በሁለተኛ አካውንቱ መጥቶ ሀይሚ ጋር ሀይሚዬ ብሎ ጻፈ። በሁለት አካውንት ይሄ ልጅ ለሀይሚ ብሎ ነው ወይንስ ለራሱ ብሎ ነው? በሁለት አካውንት መጥቶ ሀይሚ ብሎ እዛ ጋር እንትን ኮሜንት ሲሰጥ የነበረው አይደለም ሀይሚ ስለተወደደች ብቻ ሀይሚን የሚወዱ ሰዎች እኔንም ላይክ አድርገው እንደዚሁም ፎሎ አድርገው ማደግ አለብኝ ብሎ የራሱን ጥቅም እያስጠበቀ ነው ገባችሁ አደለም ለእሷ ክብር ቢኖረ ሪፖስቱን አያነሳም በመጀመሪያ ሲቀጥል ደግሞ በሁለት አካውንቱ አደለም መቶ ሀይሚዬ ብሎ መጻፍ ያለበት እሷም በእርግጥ ወይ ብላ መልስ ሰጥተዋለች ሜቢ ሀይሚዬ በሰት ሁሉም ሰው ሀይሚ ሀይሚ ሲልሽ የሚወድሽ የሚሳሳልሽ ወይም ደግሞ ለአንቺ ጥቅም አንቺን ትልቅ ደረጃ ሊያደርስሽ መስሎ እንዳይታይሽ ሁሉም ለራሱ ጥቅም ነው። ይሄ ልጅ የነዳኒ ጓደኛ የነዳጌ ጓደኛ ነው ብያችኋለሁ። ገባችሁ አደለም? አሁን ደግሞ ዳጌ ተነስቶ የሀይሚዬን ፎቶ ነው ታምሌ ላይ ያደረገው። ግን ፊቷ ምን አደረገ አሻንጉሊት ኢሞጅ አደረገበት። ግን የለበሰችውም ልብስ ሙሉ ነገር ሀይሚናት፣ በቃ ምንም እንትን የሚል የለም። ጸጉሯ ደግሞ እንዳይታወቅ ምን አደረገ ብላክ ብላክ ነገር ቀብቶታል ማለት ነው። ገባችሁ አደለም? እና ልደቷ ላይ ተጠርቼ ነበረ። በቅርብ ያወኳቲ በጣም መድካን ምናት፣ ከዚህ በኋላ ከእሷ ጋር እመጣለሁ ከእሷ ጋር እሰራ አለውኝ። እንደዚሁም ልደት ፕሮግራሟ ላይ ተገኝቼ ነበር እያለ ስለ ሀይሚ ሲወራ ነበር። ከዚህ በኋላ ከእሷ ጋር እንደሚመጣ ነው እየተናገረ ያለው። ገባችሁ አደለ? ዳጊ ማለት ማነው? የዳኒ ምርጥ ጓደኛ ያጠገቡ። እረሙን ራሱ እንዴት እንዳስደበደበው አይታችኋል አደል? ስትመጣ ለምን መጣች ሀይሚ ብቻ ነበረች መገኘት ያለባት ብሎ እንዴት አካኪ ዘራፍ ሲል አይታ ይመስላችሁ አለ አይደለ። ሲጀመር ዳጊ ብሩኬና ሀይሚ እንዲለያዩ ዋነኛ የሚፈልግ ሰው ነው፣ ዋነኛው ማለት ነው። አሁን ደግሞ የልደቷ ቀን ተጠርቼ ተገኝቼ ነበር፣ ስጦታ ሰጥቼ ነበረ፣ ሁላችሁም ታውቋታላችሁ፣ ከፈለጋችሁ ፎቶም ስላለ ፖስት አረጋለሁ እያለ ነበር። ሲጀመር አንተ ማን ስለሆን ነው የምትጠራው? እንኳን አይደለም አንተ ሀሰንና ማሂ እየጠበኳቸው ሰዎች ራሱ ሀይሚ ልደት ላይ አልነበሩም የሉ። ሲጀመር አንተ ጦሷን ዘኪድ ቤተሰብ ከዳኒ ጋር ሶሪ፣ ከዳጊ ጋር ሀይሚ መጣች ማለት እሳት ውስጥ ነው የምትጨምሯት፣ የምሬ እንደምላችሁኝ እና ሜሪም አለቋትም። ታውቃላችሁ አይደል በሩታ ጊዜ የተፈጠረው ከሜሪ ምናምን ሁሉም እነ ዳኒ ነጽጌ ተሰብስበው ያ ነገር ነው። ይቺ ልጅ ትንሽናት ማለት ሀይሚዬ ትንሽናት። ትንሽናት ስላችሁ እንዴት ነው፣ ከቤቷ ከቤተሰቦቿ ጋር ስትወጣ፣ አዲስ አበባ ለመጀመሪያ ጊዜ ስትወጣ ከብሩኬ ጋር ነው የወጣችሁ፣ ከቤተሰብ ጋር ሆኗ እስከማንን ነው የምታውቀው? ሙቤ፣ ኤፍሬም አብርሽ ሌላ ማን ታውቃለች? አብራ ነበር ስትሰራ የነበረው። ከቤት ማትወጣ፣ ከቤት ትምህርት ቤት፣ ከትምህርት ቤት ቤት። አብርሽ ሰምታችሁ ከሆነ ቶሎ ብዬ ነበር ከትምህርት ቤት አሯርጬ ወደ ቤት ይዣት መጣ ሁላ ሲል ነበረ። ገባችሁ አይደለ? ይች ልጅ ለመጀመሪያ ጊዜ ከቤተሰቦቿ ወጣችሁ አዲስ አበባ መጣሽ፣ ከማን ጋር ነው እስካሁን ስትቀጥል የነበረው ስትሰራ የነበረው ከብሩኬ ጋር ብሩኬም እኔ ከትንሽ ጊዜ ይሄን አንድ ወር ነው እኔ አላቅም። ይሄን አንድ ወር በጣም ጥያቄ የሆነብኝ ነው። ይሄን አንድ ወር ነው እንጂ ከዛ በፊት ከፊት ለፊቷ ቀድሞ የምታገኙት ሀይሚ ማንም ሰው ሆነ ማንም ሰው ፕራንክ እንኳን ሲያደረጓት በእንደዚህ ሁኔታ ላይ ከፊት ለፊት ቀድሞ የምታገኙት ብሩኬ ነው። ብሩኬ ጋር ችግር አለው? አዎ አለ። እሱ ምንድን ነው ብዙ ጊዜ እንደ አባት ነው የሚጫወተው፣ የአባትን ድርሻ ይዞ ነው የሚንቀሳቀሰው። ሴቶች ደግሞ የምንወደው ፍቅረኛችን የአባትን ድርሻ ሳይሆን የፍቅረኛንም ድርሻ እንዲወስድ ነው የምንፈልገው። ገባችሁ አደለ ሀይሚን ያስ ያስብላታል ይወዳታል፣ ያፈቅራታል የሚለውን አልጠቀምም። ምክንያቱም እኔ እርግጠኛ ስላልሆኑ እንኳን እኔ ሀይሚም እርግጠኛ አይደለችም። ገባችሁ አይደለም? ግን መቶ ፐርሰንት የምነግራችሁ ከዚህ በፊት ብሩኬ ለሀይሚ እንደሚያስብላት፣ ማንም ሰው አጠገቧ እንዲጠጋ እንደማይፈልግ፣ ትልቅ ደረጃ ደርስ ሀሳቧ ተሳክቶ ማየት እንደሚፈልግ ነው እማቀው። ስቲል እስካሁን ማለት ነው። ግን ይህን አንድ ወር ምን እንደተፈጠረ ምን እንደነካው ባላቅም ከትናንት ወዲያ የልደቷ ቀን ያችን ሴት ይዞ መቶ እየሳሳመ ከዛ ደግሞ ሲያበሽቃት ቆይቶ ትናንትና ልደቷ ላይ ሲገኝ ሀይሚ ያደረገችው ነገር ስህተት ነው ብዬ አላስብም፣ ጥላ መውጣቷ። ከዛም በላይ ደግሞ የምነግራችሁ ነገር ጥፋቱ የብሩቄ የሀይሚም ሆኖ ሳለ እንደገና ደግሞ ትናንት የተሰበሰቡትና ልደት ያዘጋጁት ሁሉም ሰዎች ስላዘጋጁ እናመሰግናለን፣ ግን እነሱ ጋም ጥፋት አለ። ለምን ሀይሚና ብሩቄ እንደዛ የሆኑ እያዩዋቸው እንዴት ነው ልደት ላይ ሁለቱንም ጠርተው ሊከበር የሚችለው? መጀመሪያ ማስታረቅ ነገሩን መፍታት ነው። ቁጭ ብለው ነገሩን አስማምተው ሁሉንም ነገር ብሩኬም ሀይሚም ተስማምተው ነገሩን ከፈቱት በኋላ ነበር ልደት አዘጋጅተው ሁለቱንም መጥራት ያለባቸው፣ እንጂ ከትናንት ወዲያ እንደዛ እየተበሻሸቁ ትናንት ደግሞ ልደት ላይ አብረው ያሳልፋሉ ለማለት ለእኔም ይከብደኛል። ጥላ መውጣቷ የዚህን ያለ እኔ ሴንስ አልሰጠኝም። ግን ደግሞ ሀይ ምን ያልኳት ሜቢ ለኛ ክብር ብለሽ የተወሰነ ብትታገሺ ብርቅም ደሞ ከመጣ ሀይ ቀር ወይ ስጦታ ወይ የቅጣ ብቻ የሆነ ነገር ብታረግ ለሀይ ሜ ምናልባት ነገሩ ይረጋጋ ነበር ብዬ ያሰብኩበት ታይም ነው። ኤኒዌስ እኔ ዋንኛ የመጣሁበት አላማዬ ምንድነው? ቤተሰቦች አሁንም ቢሆን አሁንም ቢሆን መንገድ የምትከፍቱ ሰዎች የሀይ ሜ ህይወት እንዳታበላሹትኝ። ሀይ ሜ ልጅ ናትኝ። ማለት በብዛት ሀይ ሜ ሀይ ሜ ያለሽ ሁሉ የምሩን እንዳይመስልሽ የራሱን ፎሎ የራሱን ሰብስክራይብ ሊያሳድግ ሊጠቀምብ እሺ እንጂ ሌላ ነገር አይደለም። ይሄን ደግሞ ከምን አንጻር አልሽ ካላችሁ ሃይሜ ገና ትንሽ ናት፣ ሌሎቹ ሰዎች ደግሞ ትልልቅ ናቸው። በጣም ብዙ ህይወትን ወተው ወርደው፣ ወይንም ደግሞ አላደል ውጭ ላይ ያደጉ ናቸው ስላችሁ የቤት ልጅ አይደሉም። ለዛም ነው ሃይሜን ተጠንቀቁላት፣ እንዳይጠቀሙባት እያልኩ ያለሁት ይሄ ማለት ነው። ቀጣይ እስኪ ወደ ሶሲና ፍጼ ጋር ልምጣላችሁ። እኔ አውቀው በትልልቅ ሰርጎች ውስጥ ትንንሽ ሰርጎች እንዳሉ ነው። ግን በትልልቅ ጥሎች ውስጥ ትንንሽ ፍቅሮች ተፈጥሯዋልህ ብል ማጋነን አይሆንብኝም። ኦፍኮርስ አወራራቸው ምናምን ደስ ይላል። ግን ፍጼ ከምን አንጻር እንዴት አስቦ ከሶስት ጋር መሆንን እንደመረጠ ወይንም አብረው ቀጣይ እንደሚሰሩ ነው ሲናገሩ የነበረው። ሶስም እያመቻቸችው ነበረ ፍጼ ለራሷ ማለት ነው። እና ስለ ጸባዩ ትዳር አለ ወይ ፍቅረኛ አለ ወይ ብዙ ነገሮች እየጠየቀች ነበር። ይሄ ደግሞ ማመቻቸት ነው። እና ብርክ ያስታካስል ወደ ፍጼ ተገለበጥ ተገረበጥ፣ እንዴት ሶስዬ። ሲቀጥል ደግሞ የዳኒ ጓደኞች እንዴት ነው ከአንዳንድ አይጥ ፊት አንዳንድ ድንጋይ ይሻላሉ እያሉ ፍጼ ነው፣ በነገራችን ላይ ድንጋይ፣ አይጥ ደግሞ ዳኒን ነው እያሉ ፖስት ሲያደርጉ ሸር ሲያደርጉ አየሁ ልበልና። ፍጼ ግን ከምን አንግልና ከምን አንጻር አይተሆኑ እዚህ ጋር ሃይሚ እና ብሩኬ እየተጣሉበት ወይም ትልቅ ደረጃ እንዲደርሱበት ያደረጋትኝ ፍጼ ፕራንክ ባደረጉት ነው ሶሲና ብሩኬ ብራንክ ባደረጉት ነው እሱን ክሊን ማድረግ ማጥራት ነው ወይንስ ደግሞ ከሶሲ ጋር ጓደኝነት ማጥበቅ ነው የሚቀድመው በመጀመሪያ ሲቀጥል ደግሞ እኔ እንዳየሁት ሶሲ ክፉ ነገር ታረጋለች ብዬ አላስብም ነገር ግን እስር ስር አላችሁ ከዳኔ ቤተሰብ አልወጣ አላችሁ እንዴ ፍጺም ሶሲን ሲንጎትቶ በቃ ከዚህ በኋላ አብረው ናቸው። አሁን ደግሞ ዳጊ ከሀይሚ ጋር እሰራለሁ፣ ከሃይሚ ጋር እቀጥላለሁ እያለ ነው። ገባችሁ አይደለ ኪዲም እንደዛ የዛው የዳኒ ቤተሰብ ነው። እንዲ ምንድን ነው ነገሩ? ከዳኒ ቤት አልወጣ ያላችሁት ምንድን ነው? ምንድነው የተፈጠረው? ሰው የለም እንዴ? በሀገሩ ላይ ሰው አጣችሁ እንዴ? ኧረ ተው፣ ራሳችሁን ጠብቁ። ማለት ለነገሮች ቦታ ስጡ፣ ትኩረት ስጡ። እንደገና ብሩኬ የሚያመጣት የዛ የዳኒ ቤተሰብ ነው። ቤተሰቦች ከዳኒ ጓደኞች ፋሚሊዎች አልወጣ ብለዋል። እነ ሀይሜ እነ ብሩኬ እነ ፍጼ ምን እንደነካቸው አላውቅም። ለማንም ሰብስክራይብ ላይክ ያደርጋቸው አብራች ስለቆያቸው አመሰግናለሁ ባባዬ